ዛሬ ብሎክ ነው የምሰራው። እንግዲህ ማሮቼ፣ ፍቅሮቼ፣ የመደም ቅመሞቼ፣ የምወዳቸው ማን ነው እንደኔ ሲጋባሽ እንት ቁጭ ብሎ የሚያለቅሰው ማን ነው እንደኔ መናገር ፈልጎ ዝም ማን ነው እንደኔ ጠንካራ ሴት ነው። ተመስገን አምላኬ። የታቸው ምስጋና ለድንግል ማርያም ነው ዛሬ ብሎ ከተሰራ ነው። አቤብቲ ማዳም ሰሚራ እታለም ላትመለስ ሄዳለች፣ ሄዳለች በቃ ምኞቷ ተሳካ። ምኞቷ አልተሳካም። ሄዳ የራሷን ሕይወት ለመኖር ወሰናለች። አንቺም አምነሽ ተቀበይ። እሻ አብቲ ማዳም ብራለሽ፣ ሌላ ሰራተኛ ማምጣትም ተችያለሽ። እኔ ግን እንደዛ እየሰራው ምስጋና የለኝም። በቃ የምታስቡ ብር ብር ብር ብር ብር ብር ብር ብር ብቻ ነው። ፍሉዝ ፍሉዝ ፍሉዝ እኔ ጤና ሰው ነው ፍሉዝ የሚኖረው እኔ ደግሞ ታውቂያለሽ ችግር ስላለብኝ ይሄን ሁሉ አመት ታግዬ የሰራሁት አሁን ግን ወስኜ ተነሳው እና ቀረኝ ባለሽ ጨውብኝ አስለቅስን። ይሄ የት ነው ይሄ የት ነው እራሱ ብሎኝ፣ እናንተ ትረሳላችሁ፣ ሰራተኛም እንዲረሳ ታደርጋላችሁ። እኔ ግን መቼም የተባልኩትን ነገር ነገ እንደማረሳ ታውቂያለሽ፣ እሱም ጠንቅቆ ያውቃል። ግን እኔ በሚንጃዬ ቀን አስለቅሳችሁ

ከያለቲ እና ኢትዮጵያውያን ከእኔ ብዙ ትምህርት ማረላችሁ ብዬ አስባለሁ እህትዬ ያድነው ልጅ ጠንካራዋ ጠንካራዋ በራሴ እያወሩ ነው እህትዬ ጠንካራዋ ለደፊት ደግሞ ትልቅ ደረጃ ይደርሳ ደርሳ እምነቷን ተቀይራ ለብዙ ሴት አርአያ ምትሆናት ያለች ነገር እንዳትረሽ በተለይ ስላለን ብቻ አይደለም፣ ዋና ሀገራችን ሰላም ሁሌ አታርሽ። በመድንጌት ሁሌ ማዘን የለብሽም። ትንሽ ብቻ ገንዘብ ቢያዝ ትንሽ ብቻ ገንዘብ ቢያዝ አለብሽ፣ ሰውን እንዳትለምኝ ይሁን ነገር ቢያንስ እንኳን እንደነዚህ ገዛን ቢያዝ አለበሽ ገዛን ህይወትሽን መምራት አለበሽ፣ ገዛን ጠንካራ ሴት ሆነሽ መኖር አለበሽ እና እንደዛ ነው ማለት ያቦት። ይሄ ቪዲዮ አባካችሁ ላይክ ሼር አድርጋችሁ ብትሰሙልኝ ደስ ይለኛል። እኔ ለአስራ ሁለት ዓመት ያክል ታገያለሁ፣ ግን እንደዛ ሞኖ አልሆነልኝም። እታገላለሁ፣ እታገላለሁ ይለው ነው እታገላለሁ

ቻንኪ ደላ ከዚህ ውሃ ከዳም በስ ላትፈክሯ ፍሉስ ፍሉስ ኦኬ አንቱ ሙስሊም ሳ ሙስሊም ክርስቲያን ኦል ላትፈክሩ ፍሉስ ፍሉስ ወላክ ሰምብላ ላትፈክሩ ፍሉስ ፍሉስ በስ ፈክሯ ህል ከዳም ኦልሶ ፈክሯ ህል ከዳም አ ፈክሯ ፊሽ ከዳማ እኔ መናገር እምፈልገው አረጉ አረቦች ዙሪያ ይሄ ነው፣ ሰራተኛ የሚደክመው ይመስላቸው በላሽ በለሽ ጣጣሽ እኮ የለም ይሄን ሰርተሻል ይሄን አድርገሻል ነው። ለምንድን ነው? እኛ አንከበርም? ሌላ ዜጎች ቢሆኑ ይከበራሉ። እኛ ሰታችን አይከበርልንም? እም ምስጋና የለም። ለምንድን ነው? ቢሮም ሲያምጡ እንደፈለጉ ነው፣ እዚህም እንደፈለጉ አረቦች ወይኔ ግን ፍርድ ከሰማይ ነው፣ ፍርድ ከሰማይ ነው። አሁን ልገላገል ነው። እና የምትወዱኝ ከሆነ እንግዲህ ዩቲዩብን ሄዳችሁ ሰብስክራይብ ኢትዮጵያ ሚጂ ሰራለው። ዩቲዩብ ዩቲዩብን ገብታችሁ ሰብስክራይብ እያደረጋችሁ ከጎኔ እንድትቆሙ እፈልጋለሁ ኢትዮጵያውያን። እኔ ማልቀስም አልፈልግም፣ አላለቅስም። ሚዲያ ላይ ማልቀስ የለብኝም። ለምንድን ማለቅሰው? እስካሁን ሳላለቅሰው አሁን ላለቅስ ነው። ማ አፊ ግራይ ኖ ኔቨር ኖ ግራይ ሃቭ እና ማልቀስም አልፈልግም። ብቻዬን ተደብቄ ነው ማልቀስም፣ ሳለቅስም ብቻዬን ማለቅሰው። ስናገርም ከስልኬ ጋር ነው። እና ከኔ ብዙ ነገር ትማራላችሁ ብዬ አስባለሁ ማለት ፍቅሮቼ። ጠንካራ ሴትነትን፣ በቃ ብዙ ነገርን እነግራችኋለሁ። ኢትዮጵያ ውስጥ ፓርት በፓርት አውራችኋለሁ ማለት ነው። የመዳም ቅድሞች ደግሞ አታሳፍሩኝም። እና ሌላውንም ሰብስክራይብ ያደርጋችሁ ነው። ሰብስክራይብ ደን ፎቅ እንድታረጉልኝ ይፈልጋሉ። ደግሞ አማርኛ የጠፋብኝ ነው ገና ይህች አማርኛ ኢትዮጵያ ካን ተማርኩ አስተካከለኝ። እና ማረጂ ፍቅሮቼ፣ በዚያ አጋጣሚ የገብርኤል ቀን ነው የምገባው። ገብርኤል እየበሰላም ያስገባሽ እያላችሁ ኮመንት ላይ ጻፍ ጻፍ አድርጉ። እና ደሞ ማረጂ ፍቅሮቼ ይሄን ቪዲዮውን አለቅ ኤርፖርት ከበረር ጎዲ ነው የምለቀው ማለት ነው። ሴትዮ ካየች ታብዳለች። ዋይኔ ዋይኔ ቁጥር አስር ደቂቃ በስመ አብ ብዙ ነው ማይክ የሚለቀቀው እናንተ ግን የሚሰሩ ሰዎች እንዴት ነው ያስችላቸው? ጸጉር የምን ይመስላል